ዳርቤት ስራ እንደምትጠቀምቻ ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ መኪናም ተገዝቷል ምናምን። እዚህ ስመጣ ግን ምንም ነገር ጎዳና፣ ገንዘብ ምንም ነገር አላደረኩላት። መልሴ ራሱ ምንም ነገር አላደረኩላት ሳላ ክስ ምሎ መድረው ራሱ ለልጅ ብዙ ጊዜ ሴቶች ነበረ በቤተሰቦቻቸው የሚበደሉ የሚመስለኝ እና ለካ ወንዶቹ የሚበደላሉ። ይህንን ልጅ ታሪኩን ሰምቼ በጣም ነው ያዘንኩት። እኔ በፊት የማውቀው ቤተሰብ ልጆቻቸውን ድረው በተለይ ወንድ ልጃቸውን ድረው ካላቸው መሬት አካፍለው እንዲሰራ የሚሰጡ ነበረ ማውቀው፣ ማን ነው በፊት። አሁን ላይ ግን ይሄትም ለሴቶችም ይሁን ወንዶችም ስደት ሀገር ላይ ለፍተው ያፈሩትን እንኳን ሀገር ገብተው በቃኝ ከስደት ኖሮ ወጥቼ ሀገሬ ገብቼ አርፋለሁ ብለው በጉልበታቸው ለቤተሰቦቻቸው ሳይሰስቱ ከቤተሰቦቻቸው የተፈረ የተረፋቸውን ለራሴ ሱርልኝ ብለው አለኝ ብለው ወደ ሀገር ላይ ሲገቡ ግን የሚጠብቃቸው ነገር ሌላ ነው ማለት ነው። እና ይቅርታ ሰላምታውን ረሳሁት። አሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? ይገሉ ሰላም ነው ላስ ሆኖ ታላ በያላችሁበት ሰላማችሁን ነው ያብዛልኝ። ክርስቲያን ወገኖች ሰላም ብያለሁ። ወላሂ ይሄንን ልጅ ታሪኩን ስሰማ በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። ለምን እኔም ስደት ላይ ሆኜ ብዙ ፈተናዎችን ብዙ ስቃዮችን አሳልፍ ያደውና በጣም ነው የሚያሳዝነው። ባዳሚ በድለን አንሶን ቤተሰብ ያኒ ለኛ ጋሻ ይሆኑናል። ካለብን ችግሩ ያውጡናል። ቢያንስ ያለንን ገንዘብ የተሰጣናቸውን ገንዘብ በቦታ ቦታ አስተርገው መሬት ገዝተው ወላ አንድ ነገር ልንገራችሁ ማለት ነው። ስደት ላይ ሆናችሁ ስራ መስራት ብር መሰብሰብ ብቻ ጥቅም የለውም ሀገር ላይ የሚያግዛችሁና ያለውን ነገር የሚያስተካክልላቸው ሰው ከሌለ በጣም ነው ስደት ሀገር ላይ ያለን ሰዎች በጣም ነው በደል የሚደርስብን እና በጣም ነው ያሳዘነኝ በተለይ ደግሞ ወንድ ልጅ ሲያለቅስ እኔ ሴት ልጅም ታልቅስ እያልኩ አይደለም፣ ዝጋ ግን ወንድ ልጅ ሳለቅስ ሳይ በጣም ነው የሚያመኝ በጣም ነው የሚከብደኝ። እና እኔም ሴቶቹም ሲያለቅሱ እንደዛው ና ግን በዚህ ልክ በቤተሰቦቹ ተበድሎ የሰራው ገንዘብ አስራ አንድ አመት ሙሉ ሰርቶ ሰርቶ ሰርቶ በቃ በቃ ሀገር ገብቼ የተሻለ ህይወት ይኖረኛል ብሎ አስቦ ወደ ሀገር ሲገባ ባዶ ነገር ሲያ ያን ያለመው ቀርቶ ምንም ነገር ሳይኖረው ስቀር አስቡት እንግዲህ ምን ያክል የስሜት መሰበር ያኔ የአእምሮ ችግር እንደሚያመጣባቸው አስቡ ማለት ነው። እና ስደት ሀገር ላይ አስራ አንድ አመት ላይ ላፍቶ ቤት ለቤተሰቦቻቸው ሰርቶ መኪና ተገዛ ብለውት ቤት ሰርተን ላህል ብለውት ያን ሁሉ ካደረጉ አድርጎልኛል ብሎ እሱ ሀገር ላይ ገብቶ በቃ የተሻለ ህይወት ይኖረኛል ከቤተሰቦቼም ከሚስቴም ከልጄም አርፌ በሀገሬ ላይ እኖራለሁ ባለኝ ነገር ሰርቼ እኖራለሁ፣ እንደ ማንኛውም ሰው አያቂተኝም ብሎ ወደ ሀገር ላይ ሲገባ ባዶ ነገር ነው ያጋጠመው ማለት ነው። የሰራውን ገንዘብ ሁሉ በቤተሰቦቹ ተበልቶ መኪናውም የተባለውን ቤተሰቦቹ ካተወት መጨረሻ ላይ ግን ይህው ለው ጎዳና በቅቷል ማለት ነው። አስባችሁታል ሙሉ ቤተሰብ የነበራችሁ ሚስት የነበራችሁ ልጅ ያላችሁ ሰዎች እንዲሁ ስትበተኑ፣ በጣም ነው የሚያሳዝነው። ባካችሁ እህቶቼ ስደት ላይ ያላችሁ እናንተ ላይ እስከሚደርስባችሁ አትጠብቁ ማለት ነው። ብራችሁን የፈለገ ነገር ይሁን፣ ብራችሁን ከራሳችሁ ጋር አስቀምጡ። ከቤተሰብ የሚያጣለው ይሄ ገንዘብ ነው። ገንዘብ ማለት ሰይጣን ነው። ማንም አስበውበትና ልጁን በድላለ ብሎ የሚያስብ አይመስለኝም። ግን ገንዘብ ያሳስታል። እህቶች፣ በቤተሰቦቻችሁ ጋር ገንዘብ አታስቀምጡ። ወላሂ እኔ በጣም ግራ የሚገባኝና የሚከብዳኝ ነገር ምን እንደሆነ ታውቃላችሁ? ባዳውንስ እሺ፣ ባዳ ነው ብላችሁ አላመናችሁት፣ ግን ቤተሰብን ምን ብላችሁ ነው ማታምኑት? እና በጣም ይከብዳል። እና እኛ የአረብ ሀገር ሰዎች ወንዱም ይሁን ሴቱም በጣም ነው የምንበደለው። በሰው ሀገር ላይ ብዙ ፈተናና ብዙ ስቃይ አይተን እንደገና፣ በተለይ ደግሞ ወንዶች በጣም ነው የሚሰቃዩት። ገጠር ላይ ወላሂ ሙቀቱ ብርዱ ስንት ሶስት ፈተናና ስቃይ አሳልፈው በሙቀት እየተቃጠሉ አንገታቸውን ደፍተው የሚሰሩ ሰዎች በጣም ነው በደልና ፈተና የሚበዛባቸው ማለት ነው። እና ከኛ ከሴቶች እኛም ሴቶች እንደክማልን የታወቀ ነው ብዙ ፈተና ነው ያለብን። ግን በተለይ ገጠር ላይ ያሉ ወንድሞቻችን በጣም ነው የሚሰቃዩት። ሙቀቱ ብትሉ እንደገና የሚሰሩት ስራ በጣም ከባድ ነው። የዚህ ሀገር ደግሞ ሙቀት በጣም ከባድ ነው። እንደ እሳት እያቃጠላቸው ያን ሁሉ ችለው የሰሩ አንገታቸው በተለይ ደግሞ አንገቱን ደፍቶ የሚሰራ ሰው ማንም አይወደው፣ ማንም አያከብረው፣ ማንንም በቃ ብዙም የሚበደለው በቃ ስራይ ብሎ የያዙ ሰዎች ናቸው። እና በጣም ነው ያዘንኩት ዛሬ ላይ ቪዲዮ ሳይ፣ ወላይ ቪዲዮ ሳይ ያለቀስኩ ነበር። አሁን የተረጋጋሁትና የሰው ቁስል የሚገባችሁ በዛ ሰው ጋ ሆናችሁ? ስታዩት ነው ማለት ነው። እና እኔም ስደት ላይ ነው ያለሁት፣ የነገ ቀን ምን እንደሚያጋጥመኝ ማውቀው ነገር የለም። ግን ሆኖም እባካችሁ እህቶቼ ብራችሁን ያዙ፣ ብራችሁን ለማንም አትስጡ። በተለይ ደግሞ ቤተሰብ ቤተሰብ ያስቀምጥልኛል፣ ቤተሰብ እንዲያደርግልኛል እያላችሁ በቤተሰቦቻችሁ አካውንት እያስቀመጣችሁ የቤታችሁን ስም በቤተሰቦቻችሁ ያደረጋችሁ እህቶቼ ሞኝ ሰው በራሱ ይማራል ይባላል እና ብልጥ ሰው ደግሞ ከሰው ይማራል። እና ጥንቃቄ አድርጉ እህቶች፣ ወላሂ ነው ምላችሁ። ጥንቃቄ አድርጉ። በአሁኑ ሰዓት ላይ በጣም ሰው ከፍቷል። ቤተሰቡም እየታመን አይደለም። በቀደም አይታችኋል፣ ያቺ ልጅ ቡታጀራ ላይ የሞተችዋ ልጅ አይታችኋል። እና ስለ ስንት አመት አረብ ሀገር ላይ ለፍታ ቤትም መሬትም ሁሉ ነገር ገዝታ ሁሉ ነገር ገዝተንልሻል በቃ ሽነይ ወደ ሀገር ብለወት፣ ወደ ሀገር ከገባች በኋላ ቃላቸውን ቀይረው ቤቷን እንደሸጡባት ያለውን ንብረቷን ሁሉ እንዳከሰሯት እና እንደከዷት ነው። ከዛ በኋላ ግን የወሰነችው ምንድነው ራሷን በማጥፋት ነበረ። ማን ነው እና የፈለገ ነገር አንድ ነገር ልንገራችሁ፣ ቤተሰቦቻችሁን ገንዘባችሁን ያስቀምጣችሁ ካላችሁ የኔገር ይሄ ነገር ያጋጥመኛል ብላችሁ ራሳችሁን አሳምናችሁ ሂዱ ማለት ነው። አሳምናችሁ ራሳችሁን አሳምናችሁ ይሄ ነገር እንደሚያጋጥማችሁ ውስጣችሁ አምኖ ከሄዳችሁ ራሳችሁን ለማጥፋት አትቾክሉም። መጥፎ ነገር ለመወሰን አትቾክሉም ማለት ነው። እና እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ፣ ከአላህም በታች ራሳችሁን ጠብቁ። እንዲሁም ደግሞ ብዙ ልጆች እንትን ለብዙ አመት ስደት ላይ ቆይተን ወደ ሀገር ከገባን እንደዚህ አይነት ቢያጋጥመን እንዴት ነው የምንችለው ራስን ማጥፋት እኮ ይቀላል ያላችሁ አላችሁ ኮመንት ላይ እና ወላይ ራስን በማጥፋት ምንም ጥቅም የምታገኙት ነገር የለም። እና ጤና ካለ ሰርሳችሁ ታገኙት አላችሁ ብዬ በሰራሁት ላይ ያን ሁሉ አመት ስደት ላይ ቆይቼ እንደገና ሀገር ገብቼ እንደገና ሌላ ሊለፋ ያላችሁ አላችሁ እና ሰው እንደኖረ ትኖራላችሁ። ራሳችሁን ከማጥፋት ሰው እንደኖረ ስደት ሀገርም ላይ ሰርተን እንደኖርን ሀገራችንም ላይ የቀን ስራ ሰርተን መኖር እንችላለን እና እኔ ራሴን አሳምኝም እንትን መሄድ የሚፈልገው ይሄንን ነገር ነው ማለት ነው። የነጌ ቀን እኔ ሀገር ላይ ስገባ እንደዚህ አይነት ነገር ቢያጋጥመኝ ሰው ሀገር ላይ ለፍቼ እንዳገኘሁት ሁሉ ህይወቴ እስከምታልፍ ድረስ ሀገሬም ላይ የቀን ስራ ሰርቼ ራሴን ማስተዳደር ይችላለሁ ጤና ካለኝ ማለት ነው። እና ሙሉ አፍያና ጤና ካላችሁ የትም ሆናችሁ ሰርታችሁ ማግኘት ትችላላችሁ። ገብቷችኋል። ህይወቶቼ ራሳችሁን ጠብቁ። አላህ ከእንደዚህ አይነት ፈተናና ከእንደዚህ አይነት ስቃይ፣ ከእንደዚህ አይነት ከመፈተንም አላህ ይጠብቀን። በተለይ ደግሞ በእንደዚህ አይነት በቤተሰብ ከመፈተን እንደዚህ አይነት ፈተና አላህ አይጣልን በቃ በአጠቃላይ ማለት ነው እና እንደዚህ አይነት ነገር ያጋጠማቸውም ሰዎች ካሉበት ችግርና ፈተና አላህ ያውጣቸው። በጣም ነው የሚያሳዝነው። አላህ ይጠብቀን የሚጠብቃቸውም ሀባይቤ፣ ዛሬ በጣም ሩቦኝ ነበረ። በቤት ውስጥ ማንም አልነበረም እዚጋ ነጭ ሩዝ እና በፊት የቀረ ስጋ ነበር። እሱን ቆራርጬ ነው እንትን የሰራሁትና የሰራሁት እና እና እንደነገርኳችሁ በፊት ስጋ ነበረ። እሱን ቆራርጬ ምሳይን ሰርቼ የበላው ማለት ነው። እህቶቼ ማነው ስደት ሀገር ላይ ያላችሁ ራሳችሁን ጠብቁ። ምግብ ብሉ። ምግብ ነው የሚያኑረን። ገብቷችኋል? ገላችን ቫይታሚን ካጣ በጣም ብዙ ችግር ነው የሚያጋጥመን። እና ምግብ ብሉ፣ ምግባችሁን ወደ ኋላ አትበሉ። ስራ ከመስራታችሁ በፊት ቁርሳችሁን፣ ምግባችሁን ብሉ። ላለው እኔም በቀን አንዴ ነው የሚበላው በነገራችን ላይ እራሱ ጠዋት ቁርስ ሳልበላ ውዬ፣ ከዛ አስር ላይ ነበረ በቃ መላ ሲጠፋኝ ሲሪበኝ ይችን ነገር ሰርቼ የበላው። ማነው ማንም የለም። ቤትና ትናንትና የሴቷ ቤተሰብ ጋር ነበሩ። ከዛ እኔን አሞኝ ነበረ። ከዛ ወደ ቤት ተመለስኩኝ፣ እኔ ለብቻዬ ማለት ነው። ከዛ ይኸው ትናንትና ዛሬ ብቻዬን ዋልኩት። ግን ዛሬ በቀን አንድም ቢሆን ምግብ ሰርቼ እበልቻለሁ ከሚርበኝ ብዬ። ለማንኛውም ራሳችሁን ጠብቁ። ሀባይቢ ያላ ይጠብቃችሁ። ካላ በላይም ደግሞ ራሳችንን እንጠብቅ። ላለው እሰላሙ አለይኩም።